ተበታሪ ሰው ገንዘብ ዘካ አለበት ከተጠራቀመ የሚል ጥያቄ ነው። ከቅጥሩ የሚያገኘውን ወርሃዊ ደሞዝ በየወሩ ወጪ አድርጎ የሚያልቅ ከሆነ ምን የሚጠራቀም ገንዘብ ከሌለ ዘካ የለበትም። ነቢዩ ዓለይሂ አሰላቱ ወሰላም አንድ ገንዘብ ላይ ዘካ የለም ሐታ የሑል ዓለይሂ አልሐውል ብለዋል። ገንዘቡ ኒሳብ ደርሶ ዘካ መውጣት ግዴታ የሚሆንበት መጠን ደርሶ አመት እስካልዞረበት ድረስ አመት እስካላስቆጠረ ድረስ ዘካ የለበትም ብለዋል። ከዚህ ተቀጣሪ ደሞዝተኛ ደሞዝ መቀበል ማጠራቀም ጀምሮ ያጠራቀመው ገንዘብ ኒሷብ ደርሶ ኒሷብ ማለት አምስት መቶ ዘጠና አምስት ግራም የማዕድኑን ብር ሊገዛ የሚችል ማለት ነው። ዘካ ስንት ብር ካለ ነው የሚወጅበው? ያሉ ብዙ ጊዜ ሰዎች ይጠይቃሉ። ስንት ብር፣ ስንት ዶላር፣ ስንት ሪያል ካለ ሳይሆን የሚባለው የዘካ ኒሳቡ መነሻ መጠኑ ስንት ነው ተብሎ ነው የሚጠየቀው። በዘመናዊ ብሮች አይደለም። ዘካ ኒሳቡ መነሻ መጠኑ የሚሰራው እነማ በወርቅ ወይም በብር ነው። በወርቅ ከሆነ ሰማንያ አምስት ግራም፣ በብር ከሆነ አምስት መቶ ዘጠና አምስት ግራም ነው። የተሻለው ለምስኪኖች ብዙ ሰው ዘካ አውጥቶ ለምስኪኖች ብዙ እንዲህ ደርስ በብር ማስላቱ ባላጅ ነው። እና አምስት መቶ ዘጠና አምስት ግራም የማድኑን ብር የሚገዛ ገንዘብ ያለው ሰው አመት ሙሉ ይሄ ገንዘብ እሱ ጋር ከተቀመጠ ዘካ ይወጅብበታል። ስንት ነው? አምስት መቶ ዘጠና አምስት ግራም የማድኑን የጌጡን ብር የሚገዛው። እንደ ወርቅና ገበያ ዋጋው እንደ ጊዜው ሊለያይ ይችላል። ሰላሳ ሺህ ሊሆን ይችላል። አርባ ሺህ ሊሆን ይችላል። ዘካ ማውጣት ግዴታ የሆነበት ሰው የዘካው ሰዓት ሲደርስ ወርቅና ብር ገበያ ሁኔታውን በማጣራት ያለበት ያለው ገንዘብ አምስት መቶ ዘጠና አምስት ግራም እና ከዛ በላይ ይገዛል አይገዛም የሚለውን አረጋግጦ ዘካ ማውጣት ነው። ስለዚህ ተቀጣሪ፣ ተከታሪ፣ ደመወዝተኛ ከደምወዙ ከደሞዙ ከቤት ወጪ ተርፎት ያስቀመጠው ብር ኒሳብ ከደረሰ አምስት መቶ ዘጠና አምስት ግራም እና ከዛ በላይ የማድን ብር የሚገዛ ሆኖ አመት ከቆየ ዘካ ውጅብበታል። አመት ሳይቆይ ከጠፋ ወይም የተቀመጠው ገንዘብ እዛ ደረጃ ካልደረሰ ዘካ የለበትም። ሌላኛው ጥያቄ ባለቤቴ አንድ ፍች ፈቶኝ፣ የዒዳ ጨርሻለሁ፣ ልጆቹም እኔ ጋ ናቸው። ምንም አቅም የለኝም። የልጆቹን ዘካተል ፊጥር ማውጣት በእኔ ላይ ግዴታ ይሆንብኛል? አባታቸው ላይ ነው ግዴታ የሚሆነው። ዘካተል ፊጥር ግዴታ የሚሆነው አባወራ ላይ ነው። አባወራ ከሌለ ቤተሰብን የሚያስተዳድረው ቀጣይ ኃላፊነት ያለበት ሰው የአባትን ቦታ ተክቶ ዘካ ማውጣት ግዴታ ይሆንበታል አቅም እስካለ ድረስ። ስለዚህ የልጆች አባት የት እንዳለ ካልታወቀ እናትም አቅም ከሌላት ዘካተል ፊጥሩ ይቀራል። ሊሰጣት ይገባል። እሷም ለልጆቿ ባሏ ልጆች አባት ጥሏቸው ከተፋ ከሌለ ወጪ ካላደረገ ሰዎች ከሰጧትም ቢሆን ከዒዱ ቀንና ምሽት የሚተርፍ ነገር ካለ ከተሰጣትም ቢሆን ቀንሳ ትሰጣለች። ዘካተል ፍጥር ሀብታምም፣ ደሃም፣ ወንድም ሴትም ላይ ነው ግዴታም የሆነውና የሌላቸው ደካሞች እንኳ ሰዎች ከሰጧቸው እህል ተቀበለው ለዒድ ቀንና ለማታው የሚተርፍ ከሆነ ከዛ የተረፋቸውን ለሌሎች አሳልፈው መስጠት አለባቸው ሌላኛው ጥያቄ ቁርአን እያለ በስልክ መቅራት እንዴት ይታያል በላጩ በቁርአን መቅራት ነው የሚሻለው ልብን ከመሰብሰብ አንጻር ነገር ግን በተለያዩ ምክንያቶች ውዱ ስለሌለው ወዘተ በቁርአን መቅራት ያልቻለ ሰው በስልክ ቢቀራ ዞሮ ዞሮ ዋነው መቅራቱ ነው ነገር ግን ቁርአንን ራሱን ማየቱ ማገላበጡ መግለጡ ራሱን የቻለ ተጨማሪ ዒባዳል አጅራል ኢማሙ ነዊ رحمه الله تعالى አትቢያን የተሰኘው ያደብ የቁርአን አደብ ክታባቸው ላይ በሁሉም ዕለሞች ስምምነት በቃል ከመቅራት ቁርአንን እያዩ መቅራት ይበልጣል ብለዋል። በቃል ከመቅራት ቁርአንን እያዩ መቅራት ይበልጣል ብለዋል። ይሄ የሆነው ቁርአን ማየቱ በራሱ ታእቲር፣ ተጽዕኖ ስላለውን ከዚህ ከስልክ ይልቅ ቁርአንን ገልጦ ይዞ መቅራቱ በላጭ ነው። መያዝ የማይችሉበት ሁኔታ ካለ ካልተመቸ፣ ተመቸ የሚቀለኝ እኔ ይህ ነው ካለ አንድ ሰው ዋናው መቅራቱ ነው፣ ችግር የለም። ሌላኛው ጥያቄ፣ የዒሻን ባዕድያ ሶላት ተራዊህ ከተሰገደ በኋላ መስገድ እንዴት ይታያል? ይቻላል ወይ? የሚሻለው ዒሻ እንደተሰገደ ባዕድያውን ሰግዶ ከዛ በኋላ ተራዊህ መስገድ። ተራዊህ የሚሰገደው ከዒሻና ከዒሻ ባዕድያ በኋላ ሱናው ይሄ ነው። ነገር ግን አንዳንድ መስጅዶች ላይ አንዳንድ ኢማሞች በጣም ይቸኩላሉ። ዒሻ እንዳሰላመቱ አንድ ኢቃም አይቆዩም ለራሳቸው ፈጠን ፈጠን ብለው ሰግደው ሰዎች ገና አንድ ረካም ካሳይ ሰግዱ ወደ ተራዊህ ይገባሉ። ይህኔ የሚጨናነቁ ከሆነ የዒሻውን ባዕድያ ከተራዊህ በኋላ ማድረግ ይቻላል። በቋሚነት ግን ልማድ ተደርጎ ሻ ሶላት እንዳለቀ ባዕድያ ሳይሰገድ ተራዊሕ መስገዱ ይሄ ሱና አይደለም፣ የሱናው ተቃራኒ። ሱናው ዒሻ ና ጋር ተያይዞ የሚሰገደውን ባዕድያ ዘግቶ ነው ወደ ተራዊሕ መገባት ያለበት። ያም ተራዊሕ ሶላት ከዒሻ በኋላ ነው የሚሰገደው። ዒሻ ባዕድያ ከዒሻ ተያይዞ መሰገድ አለበት። በተለያየ ምክንያት ያልቻለ ሰው ከተራዊሕ በኋላ መስገድ ይችላል። ነገር ግን ከስድስት ሰዓት ማለፍ መዘግየት የለበት በኋላ ስሑር ስነሳ ስምንት ሰዓት ላይ ወዘተ መባል የለበትም ምክንያቱም የኢሻ ወቅቱ ከእኩል ሌሊት በኋላ ይወጣል። ከእኩል ሌሊት በኋላ ይወጣል። አላ ኺላፍ በይነ አህል ኢልም ሙጥር የሆነ ሰው እስከ ፈጅር ሊቀጥል ይችላል። ነገር ግን ሙኽታር የሆነ ሰው የኢሻ ወቅቱ ከእኩል ሌሊት በኋላ ይወጣል። የኢሻ ወቅት ሲወጣ የባዲያውን ወቅት ስለሚወጣ ምን ቢቆይ ከስድስት ሰዓት ከእኩል ሌሊት መቆየት የለበትም። በኋላ አረሳለሁ ያልችልም ያለ ሰው ተራዊሁን ኢማሙ ተራዊህ ሲያሰግድ ማሙሙ የዒሻን ባዕድያ ነይቶ ከኢማሙ ጋር አብሮ መስገድ ይችላል። ቢረዝምበትም ችግር የለውም። ምክንያቱም ኢማም አሕመድ ዒሻ ሳይሰግድ ተራዊሕ የተጀመረበት ሰው ተራዊሕ ከሚሰግደው ኢማም ጋር ዒሻ ነይቶ ገብቶ መስገድ ይቻላል ብለዋል። ታላቁ ኢማም አሕመድ ብኑ ሐንበል ረሒመሁላህ ተዓላ ዒሻ ሳይሰግድ ተራዊሕ የጀመረበት ሰው ወይም ተራዊሕ ሲሰገድ የደረሰ ዒሻ ያልሰገደ ሰው ለብቻው ፈንጠር ብሎ መስገድ፣ ሌላ ጀማዓ መፍጠር አይጠበቅበትም። አይገባምም ጀምር። ተራዊሕ ከሚሰግደው ኢማም ጋር ዒሻ አብሮ አስሮ ይሰግዳል። ሙሳፍር ከሆነ በዛ ሁለት ረካ ያሰላምታል። ሙሳፍር ካልሆነ ሁለት ተነስተው ይሞላል። ፈርዱ ሰላትን ተራዊሕ ከሚሰግድ ኢማም ኋላ መስገድ ከተቻለ ሱናን የበለጠ መስገድ ይቻላል። ባይሆን ተራዊሑ ይጎድልበታል። አስራ አንድ አስር አይሆነለትም። ኋላ ላይ ተነስቶ ለተራዊሕ አንድ ይጨምራል። ሌላኛው ጥያቄ አንድ ሰው ውጡ እንዳለው አስቦ ሶላት ሊጀምር እና ከዛ በኋላ ውጡ ያደረገበት ሰዓት ትዝ ባይለው እና በውጡ ይጠራጠር እና እንዳላደረገ ቢሰማው ምን ማድረግ አለበት? መጨረሻ የሚያስታውሰው ው እንደሌለው ከነበረ በእርግጠኝነት መጨረሻ የሚያውቀው ከሁኔታው ው የለው መጸዳጃ ቤት ገብቷል፣ ው ፈትቷል፣ ይሄን ያውቃል። ግን ሶላቱስ ከገባ በኋላ ው ያድርግ ያለው አላደረግኩም ከሆነ ጥርጣሬው ከዛው ከቆመበት ካለበት ሁኔታ ወደ ቀጣይ የሶላት ክፍል ሳይሸጋገር በፊት ው ማድረጉን ካረጋገጠ ምንም የለበትም፣ መቀጠል ይችላል። ተረታሪው ካላባራ በዛው ከቀጠለ ግን እርግጠኛ የሆነው የመጨረሻ ሁኔታው ላይ ነው። ው ፈቶ እንደነበር እርግጠኛ ነው። ያድርግ ያድርግ ተጠራጥሯል፣ እንዳላደረገ ነው የሚቆጠረው። ነገር ግን ውጡ እንዳደረገ እርግጠኛ ነው። ውጡ አፍርሻለሁ አላፈረስኩም ከሆነ ማፍረሱን እርግጠኛ እስካልሆነ ድረስ ሶላቱ ላይ መቀጠል ይችላል። ሌላኛው ጥያቄ ተስቢህ በመጠቀም ወይም በጣት ውስጥ ገብታ የምትቆጥር መቁጠሪያ በመጠቀም ዚክር ማድረግ ቢድዓ ነው? ቢድዓ አይደለም? ራጅ ኪላፈል አውላ ነው። ቢድዓ ነው ያሉ የተወሰኑ ሊቃውንት አሉ። ነገር ግን ቢድዓ ነው የሚባለው በዚክር መቁጠሪያ ዚክር ማድረጉ በላጭ ነው በእጅ ከማድረግ ይሻላል፣ ይሄ ሱና ነው ከሚል እምነት የመነጨ ከሆነ አው ቢድዓ ነው። ነገር ግን እኔ መቁጠር ነው የምፈልገው እረሳለሁ፣ እሳሳታለሁኝ ብሎ ጣት ያሳስተኛል ወይም ብዙ መቁጠር አልችልም፣ በሱብሓ ወይም በኤሌክትሮኒክስ ሰውን በመጡ ማሽኖች ቁጥር አለው ይላል። አንድ ሰው ኪላፈል አውላ ነው የሚባል በላጩን ትተሃል። በላጩ ምንድን ነው? እጅ ነው። ነቢዩ አለ ሰላት ወሰላም ካነ ያዕቂዱ ተስቢሕ ብየሚኒ፣ በቀኝ እጃቸው ነበር ተስቢሕ የሚቆጥሩት። በእጃችሁ ተስቢሕን ቁጠሩ፣ እነሱ የቅያም ቀን ይናገራሉ ይናገራሉም ብለዋል ነቢ ሰላት ወሰላም። የነቢ ሱና፣ የሶሓቦች ሱና በእጅ መቁጠር ነው ሱና ነው ሳይል

ከሌላ ቤተ እምነት ነው የመጣው። ከአይሁዶች ጋር ከነሷራዎች ጋር መመሳሰል ነው ያሉበት ሁኔታም ስላለ መተው በእጅ መቅተሩ በላጭ ነው። ሌላኛው ጥያቄ፣ እህቴ በአጉል ትርጣሬ አኩርፋኝ ስልክ በተደጋጋሚ ብደውል አላነሳ ብላኝ በሌላ ሰው ስልክ ደውላ ለአላህ ብለሽ አላህን የምትፈሪ ከሆነ ስልኬ ላይ አትደዊ አለችኝ። አሁን ለመደወል አላህን ፈራሁ

አላህን ፍሬ መባል ያለበት ስልክ አትደውይ ለማለት አላህን ፍሬ መባል ያለበት ያውም ጥያቄው ላይ እንደተባለው በአጉል ትርጣሬ፣ አብዛኞቹ የዘመናችን መኮራረፎች መኮራረቶች አንዱ መነሻቸው መጥፎ ትርጣሬ፣ ችኮላ፣ ለምን ተነካሁ ማለት ነው። እኔ አላጠፋም፣ ፍጹም ነኝ፣ ቅዱስ ነኝ ማለት ነው። አቡበክርና ዑመር ተጣልተዋል። ማን አለ ከነቢያት ቀጥሎ እንደ አቡበክርና ዑመር? ነገር ግን ወዲያው ታርቀዋል። መልሰው እዛው ብላል ና አቡ ዘር ተጣልተዋል፣ ግን መልሰው እዚያው ታርቀዋል። እኔ ነኝ ጥፋተኛ፣ እኔ ነኝ ጥፋተኛ ሁለቱ እኮ ተባብለዋል። እዚህ እኛ ለመጣላት እንቸኩላለን፣ ለመመለስ እንዘገያለን። ሁለቱም በሽታ ችግር ነው ያለብን። እና እንደው በሆነ ባልሆነ የሚጣሉ ሰዎች አላህን እንዲፈሩ ይገባል። ሰው ነው ሰው ነን። የሰው ባህሪ ውስጣችን ላይ ይኖራል። ተገፍተን ከሆነ ተነክተን ከሆነ አፍታ ከተጠየቅን መተው መቻል አለብን።

አላህን የሚፈሩ ሰዎች ነው። ሸይጣን ነካ ቢያደርጋቸው አላህን ፍሩ ሲባሉ ዲንን ሲያስታውሷቸው፣ አኼራን ሲያስታውሷቸው ይቅርታል አላህ ብለህ አፍ በለኝ ሲሏቸው ወደዋ ይመለሳል። የራስን ማምለክ በዝቷል። በዘመናችን ራስን ማምለክ በዝቷል። አላህን ማምለክ ስሜትን መርታት ይቅር ማለት እኔም አጠፋለሁ፣ እኔም ብዙ ጉድለት አለብኝ፣ እኔም ሰው ላይ ደርሳለሁ፣ ተደረሰብኝና አንዴ ያዙኝ ለገጉኝ ማለት የለብኝም፣ ነክሼ መቅረት የለብኝም፣ ልንል ይቅር ልንል ይገባናል። ጥያቄው ላይ እንደተባለው በተደጋጋሚ ተደውሎ አትደውይብኝ ከተባለ አለመደወል ነው። ሲገናኙ ግን ሰላም መባባል። መኮራረፍ ሁለት ደረጃ ነው ያለው መኮራረት መኮራረፍ ሁለት ደረጃ ነው ያለው። በምንም መልኩ አለመገናኘት፣ ቢታመመ ለመጠየቅ ቢቸገር፣ አለመርዳት፣ መንገድ ላይ ሲያገኙ ጀርባ ሰጥቶ መሄድ፣ ቢጠራ መልሰ ለመስጠት ይሄ ሐራም ነው፣ አይቻልም። ከሶስት ቀን በላይ መዘለቅ የለበትም። ነገር ግን ከዚህ ዝቅ ብሎ ያለው ሁለተኛው ደረጃ አፍ ብያለሁኝ አልተባብለናል። ነገር ግን እንደ ድሮ ላንሆን እንችላለን። ቤት አልመጣም አልደወልም ስንገናኝ ስትታመም መጣለሁ ስትቸገር እረዳለሁ ብሎ ግንኙነቱ ሙሉ በሙሉ እንዳይቋረጥ ማድረግ ይቻላል። ስለዚህ እንደዚህ አይነቱ ሰው አትደውሉብኝ የሚል ሰው አትደውሉልኝ የሚል ሰው ወንጀለኛ የሚሆነው እሱ ነው። በውስጥ ግን ግንኙነቱን ማስከተል የሚፈልገው አካል፣ አትደውል እየተባለ ያለው አካል በውስጡ መታ ማረጃ ፈባቢ መፍትሑን ማለት አለብን በተመለሰ ጊዜ ቤቴም ልቤም በሬም ክፍት ነው። እኔ እሱ ላይ ቅም የለኝም። ጥላቸ ያለኝም ትቻለሁኝ። ከመታ አናግሯለሁ ከበሯለሁ ከበላታለሁኝ መንገድ ላይ ከተገናኘን በሆነ አጋጣሚ የቤተሰብ ጉዳይ ኖሮ ከተገናኘን አናግራለሁኝ የሚል የውስጥ ዝግጅት መኖር አለበት። ሌለኛው ያው ጥያቄ የዘጠኝ ወር እርጉዝ ሆዷ ውስጥ ሞቶባት ነበረ። እሷን አላህ ሶብሪስትሽ ነው ወይስ ሸፋ ያድርግልሽ ነው የምትባለው? ሁለቱም ይባላል ሁለቱም ይባላል። አራት ወር ካለፈው ነፍስ ከተዘራበት በኋላ ልክ እንደተወለደ ተወለደ፣ ህፃን ነው የሚቆጠረው። በትብቱ የጎተተ ጀነት ያስገባታል የሚል ሀዲት አለ። ያስወረዳ ሴት ተወልዶ እንኳ ድምፅ አሰምቶ እንኳ ባይሞት ከአራት ወር በላይ ከሆነ ነፍስ ከተዘራበት በኋላ የወጣ ጽንስ እናቱን በትብቱ የመራ ወደ ጀነት ይወስዳታል ተብሏል። እና ነፍስ ከተዘራበት ዘጠኝ ወር ከሞላው ህ ሰብርስትሽም ይባላል ሸፋ ሆን ይባላል፣ ስም ይወጣለታል፣ አቂቃ ይደረግለታል። ሌላኛው ጥያቄ የእናቴ ክርስትና እምነት ተከታይ ጎረቤቶች አሏት፣ ባለቤቴ ለነሱም ብር ይሰጣቸዋል። ይህ እንዴት ይታያል? ሐራም ይሆንበታል ወይ አይሆንበትም? ፊ ኩሊ ከቢድን ረጡበትን ሰደቀቱን ብለዋል ነቢ ሶላት ወሰላም። ጎረቤትም ይሁን ዘመድ ሙስልም ያልሆነ ሰው ቢረዳ አጅራለሁ። ጠጥታ ቀጥታ እንካ ወንጀል ስራበት፣ ስጋራ የሚያጨስ ሰው እንካ አጭስበት፣ ከምሮ የሚጠጣ ሰው እንካ ጠጣበት ብሎ መስጠት ነው ማይቻለው እንጂ ለተለያዩ ለተፈቀዱ አላማዎች እንዲያውለው ብሎ መስጠት ችግር የለም፣ አስፈላጊም ጭምር ነው። በተለይ እንደኛ ሀገር ሙስልም፣ ሙስልም ያልሆነም በጋራ አብሮ በመልካም የሚኗኗርባቸው ሁኔታዎች ላይ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር መረዳዳት ሲቸግራቸው መርዳት

አንተበሩሁም ወትቅሲጡ ኢለይህም ኢነላሃ ዩሒብ ሙቅስጢን በሚለው አንቀጽ መሰረት ሙስሊሞች ላይ ጦርነት ያልከፈቱ፣ ከሀገር ያላፈናቀሉ፣ በሰላም ከሙስሊም ጋር የሚኗኗሉ ሌላ እምነት ተከታዮች ጉርብትና ካገናኘ፣ ዝምድና ካገናኘ፣ ሲቸገሩ መርዳት፣ ሲታመሙ መጠየቅ፣ ደስታ ሲኖር ቤታቸው ሸሪዓው በሚፈቅደው መልኩ ገብተው እንኳን ደስ አላቸው ብሎ መውጣት፣ ዲን በሚፈቅደው ከሽርክ ጋር የተያዘ በዓል ባልሆነ መልኩ መልካም ግንኙነትን ማጠናከር ይቻላል፣ ይሻላልም ጭምር አጅርም አለሁ በተለይ በመልካም እስላም ከማስተዋወቅ አንጻር እስላም እንደዚህ አይነት ነገሮች እንደሚፈቅድ ከመግለጽ አንጻር ይሄ ማድረጉ መልካም ነው። ሌላኛው ጥያቄ አንድ ሰው በሚሰራበት የስራ ዘርፍ ላይ ዘካ ለማውጣት ፈልጎ በዚያ ስራ ላይ ያሉ ለስራው አገልግሎት የሚሰጡ ማሽነሪዎች አሉ። እናም በእነዚህ ንብረት ላይ ዘካ ይወጅባል ወይ ከወጀበስ በምን መልኩ ነው የሚወጣበት፣ ዛኩሙላህ ኸይር የሚል ጥያቄ። ዘካ የሚወጅበው በሚሸጡ እቃዎች በራሳቸው በሸቀጦች እንጂ መደብሩ ላይ ያሉ እቃውን ለመሸጥ የሚያስፈልጉ ቋሚ የቤት ንብረቶች፣ ፍሪጆች፣ ማሽኖች፣ የፋርማሲና መሰል መደርደሪያዎች፣ እነዚህ ቋሚ ራሳቸው ማይሸጡ ነገሮች ዘካ የለባቸው። ትላልቅ ማሽኖችም ቢሆኑ በብዙ በውድ ዋጋ የሚገዙም ቢሆኑ ራሳቸው ማይሸጡ እነማ የሚሸጠውን ነገር እንደ መያዣ የሚያገለግሉ መደርደሪያዎች፣ ማሽኖች፣ ፍሪጆች ላቀይ ከነዚህ ላይ ዘካ የለ። ዘካ ዕሩበ ትጃራ ላይ ሊሸጥ የቀረበ ነገር ራሱ ላይ ዘካ ያለው ተገምቶ ሂሳብ ተሰርቶ ከጠቅላላ ሀብት ዘካ ይወጣል። ሌላኛው ጥያቄ እዳ አለብኝ ብሎ ዘካ ተልማል ከሚያወጣው ስጠኝ ብሎ መጠየቅ ይቻላል ወይ? አው በትክክል እዳ ካለ ትክክል ራስ መክፈል የማይችሉት እዳ ካለ፣ አዎ ይቻላል። ነገር ግን አመሉ የሆነ መሆን የለበትም። ሁሌ እዳ ውስጥ የሚገባው ተበድሮ የሚያጠፋው የሚያባክ ነው። አጎቴ ወንድሜ፣ ጎረቤቴ ዘካ ስለሚያወጣ ብሎ ከሆነ አውቆ የተገባበት እዳ ከሆነ ይሄ ላይ መዘናጋት አያስፈልግም። እነማ ጥንቃቄ ከማድረግ ጋር ሳይፈልገው የገባበት እዳ ከሆነ ራሱ ሰርቶ መክፈል የማይችለው ከሆነ ዘካ ስለኝ ማለት ይችላል። ከስምንቱ ዘካ ከሚገባቸው አካላት አንዱ ወልጋሪሚን እንኳ ጋሪሚን ሁለት አይነት ቢሆንም ለግሉ ለነፍሱ ሓጃ እዳ ውስጥ የገባም ሰው እዚህ ውስጥ ይገባል። ሌለኛው ጥያቄ ላይ ያለበት ሰው ዘካተል ማል መቀነስ ይችላል ወይ? አው ዘካተልማል ከማውጣቱ በፊት ያለበትን እዳ አንስቶ ነው እንጂ ለሰው ከሚሰጠውም ካለበት ከብድሩም ጭምር አስበህ ዘካ አውጣ አይባልም። ሌላኛው ጥያቄ አረብ ሀገር በነበርኩበት ሰዓት የገዛኋቸው ወርቆች ነበሩኝ በወቅቱ ወርቆቹ ወርቆቹን ስገዛ ለትርፍ ብዬ አልገዛኋቸውም ነበረ አልገዛኋቸውም ነበር ነገር ግን አገር ቤት ስመጣ ገንዘብ ስላጠረኝ አሁን ለመሸጥ አስቤ ነበረ ስለዚህ ወርቆቹ ዘካ አለባቸው ወይ ለመሸጥ ከተወሰነበት ጊዜ ጀምሮ ለመሸጥ ከተወሰነበት ጊዜ ጀምሮ አመት ሲሞላው አው ዘካ መውጣት ግዴታ ይሆናል ተሸጦ ገንዘቡ ካልጠፋ መጀመሪያ ለጌጥ ነበረ የተገዛው፣ አይ ልሽጠው ተባለ። ለመሸጥ ከተወሰነበት ጊዜ ጀምሮ አመት ከሞላው ወርቁ ሰማንያ አምስት ግራምና ከዛ በላይ ከሆነ ዘካዮጅበታል። ሲጀምርም ለጌጥ የተገዙ ለጌጥ የሚያገለግሉ ወርቅና ብርም ቢሆን ዘካ ማውጣቱ ነው የሚሻል። ያከራዩ ገቢ ሊያስገቡ ሲቸግር ሊሸት ተብሎ የተገዛ ከሆነ ዘካ አለበት። ነገር ግን ለጌጥ ተብሎም ከየተገዛ ቢሆን ዘካ አለበት የሚሉ እጅግ በጣም በርካታ ሊቃውንት ስላሉ ከጥርጣሬ ለመውጣት ከኪላፍ ለመዳን ወለዚነ የክንዙነ ዘሃበ ወልፊዳ ወላ ዩንፊቁነሀ ፊ ሰቢል ላህ ፈበሽርሁም ቢዐዛቢን አሊም የሚለው ይሄንም ይመለከታል። ወርቅና ብርን የሚያጠራቅሙ የሚያከማችሁ፣ በአላህ መንገድ ውጭ የሚያደርጉ በአሳማሚ ቅጣት አበስራቸው የሚለው ይሄንም ይመለከታል ስለተባለ ሰማንያ አምስት ግራም እና ከዛ በላይ ወርቅ ያለው ሰው አምስት መቶ ስተና አምስት ግራም እና ከዛ በላይ የጌጥም ቢሆን ብር ያላት ሴት ዘካ መውጣቱ በላጅ። ከሰው ጋር የተኮራረፈ ሰው ፆሙ እንዴት ነው? ቅደም ሲል እንደገለጽ ነው። መኮራረፍ አስፈላጊ አይደለም፣ የሸይጧን ስራ ነው። መኮራረጥን ሸይጧን ይፈልጋል። አላህ ደግሞ መገናኘትን፣ ዝምድናን፣ መቀጠልን፣ ወዳጅነትን ማስቀጠልን ይፈልጋል። ከሶስት ቀን በላይ መኮራረፍ ሐራም ነው። አመት ከዘለቀ ያኮረፉትን ሰው የመግደል ያክል ነው ብሏል ነቢ ስላት ወሰላም፣ ኢማም አቡ ዳውድ፣ ኢማም አሕመድ በዘገቡት ሐዲስ አንድን ሰው አመት ሙሉ የዘጋ ያኮረፈ ሰው እንደገደለው ይቆጠራል። ብሎ ከባድ ወንጀል ነው ማለት ነው። ከስሜት መውጣት፣ መረጋጋት፣ ችግሮችን ተነጋግሮ መፍታት፣ ዳግም ያጋጩ ነገሮች ካሉ የሚያጋጩ ነገሮችን ማስተካከል፣ ቀረቤታን በልክ ማድረግ። ብዙ ጊዜ አንድ የመጣላቱ መንስኤ አብዝቶ መቀራረቡ። ለዚህ ነው ዑመር ብኑ ልኸጣብ ቁሉ ቁሉ ሊደዊ የተዘዋወሩ ወላ የተጃወሩ ያሉት በጣም ዘመድ አማሞች የሆኑ ሰዎችን እንዲዘያየሩ ነገሯቸው፣ ጎረቤቶች እንዳይሆኑ ነገሯቸው። ብላ በጣም ዘመድ የሆኑ በጣም ወዳጅ የሆኑ ሰዎች አብዝተው ጎረቤት ሲሆኑ ጠዋትም ከሰአትም ዛሬም ነገም በልጅም በአዋቂም ጉዳይ ሲገናኙ ለመጣላት ሰበብ ይሆናል እና የሚያጣሉ ነገሮች ቶሎ ቶሎ እንድንጣላ የሚያደርጉ ነገሮች ምንድን ናቸው ተብሎ መፍትሄ መፈለግ በሩን መዝጋት ያስፈልጋል። የተኮራረፈ ሰው ዞሙ ሶላቱ መልካም ስራው ወደ ሰማይ አይወጣለት፣ እስኪ ይታረቅ ድረስ። ምናልባት መጣላቱ በዲን ምክንያት ከሆነ ሶላት ስለማይሰግድ እምቢ ስላለ፣ ቆሻሻ ተግባር ስለሚፈጽም እምቢ ስላለ ማኩረፉ ይጠቅሟል ተብሎ ሸሪዓ በሚፈቅደው መልኩ የተኮራረፈ ሰው ከሆነ ችግር የለውም። እንዲህ አይነት ነገሮች ሳይኖሩ ለነፍስ ለስሜት ተብሎ ማሊያ፣ ደግሞ ስሜትን በሌላ ሸፍኖ የሚፈጠር አይነት ኩርፊያ ሶላት ሰውም አላህ ዘንድ እንዳይቀርብ ያደርጋል እና በተለይ ረመዷንን ሰሓቦች እንዳሉት እስታችን ላይ ቂምና ቁርሾ ኖሮ ለሙስሊም ጥላቻ ኖሮ ረመዳንን መቀበል በጣም ይከብደን ነበር ብለዋል። ምንጊዜም ፈጥኖ ችግርን መፍታት ያስፈልጋል። ረመዳን ሲመጣ ደግሞ ይበልጥ ልብን ንጹህ ማድረግ፣ አፍታ መጠየቅ፣ ይቅርታ መጠየቅ፣ ይቅር መባባል ያስፈልጋል። ሶፍ ለሴቶች እግርን መቅጠም እንዴት ነው? ለወንድ እንጂ ለሴት አያስፈልግም ይላሉ። እንደዚህ የሚል አቋም ያላቸው የተወሰኑ ሊቃውንት አሉ። ሴት ልጅ ከራሷ ጋር ነው ሁለት እግሮቿን አገጣጥማ ተጠጋግታ ነው እንጂ መቆም ያለባት። ከጎንና ጎን ካሉት ጋር እግሮቿን መግጠም የለባትም ያሉ የተወሰኑ የፊቅህ ሊቃውንት አሉ። ነገር ግን ከሐዲት ማስረጃ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እኔ ስሰግድ እንዳያችሁት ስገዱን ያሉት እኔ ስሰግድ እንዳያችሁት ስገዱን ያሉት፣ እሳቸው ሶፍን ያስተካክሉ ነበር። አጠገብ ካጠገብ ያሉት ጋር እንዲገጣጠሙ፣ እንዲገናኙ ያደርጉ ነበርና ሴቶች ይሄን ያድርጉ አላሉ። ሴትና ወንድ በሶላት አሰጋገዳቸው ይለያል ሲባል ማስረጃ መምጣት አለበት። ሴት ልጅ ከጎኗ ካለ ሰው ጋር ገጥማ አትቁም የሚል ማስረጃ የለም። የመንግስት ስራ ላይ ያለሁኝ ቦንድ ገዝቼ ነበረ። አሁን ቦንዱ ወደ ገንዘብ ሲቀየር ወይም ሲሸጥ ከነወለድ ነበረ ወደ አካውንት የገባ የገዛሁበትን ብር ብቻ አውጥቼ በመጠቀም ወለዱን አካውንት ላይ ብተው እንዴት ይታያል? አካውንት ላይ መተው የለበትም። ሊረሳ ይችላል አንተ ወይም አንቺ ሞት ሊገጥምህ ሊገጥምሽ ይችላል። ወራሽ ቤተሰብ ሳያውቅ ሊጠቀመው ይችላል። እና የወለድ ገንዘብ ቆሻሻ ነው፣ መቀመጥ የለበትም በአንድ ሰው ስም መቀመጥ የለበትም። ለቀናት እንኳ ለሰዓታት ከተቀመጠም፣ እሱ ተጽፎ መነገር አለበት። ባንክ አካውንቲ ላይ ይሄን ያክል የሐራም ብር አለ ተብሎ መቀመጥ አለበት። ከዚያ ወጥቶ እጅግ በጣም በጣም ለተቸገሩ ሰዎች፣ የለት ጉርስ ስለሌላቸው ሰዎች፣ ምንም ላጡ ሰዎች ይሰጣል ከገንዘቡ ለመገላገል በሚል ንያ እዚ አካውንት ላይ መቀመጥ የለበትም። ፈጅር ሶላት፣ መግረብ፣ ዕሻ እና ጅሙዓ ሶላት ስንሰግድ ፋቲሓን ኢማምን ተከትለን ነው የምንቀራው ወይስ ኢማሙ ከጨረሰ በኋላ ነው የምንቀራው? ማሙም ከኢማም ኋላ መቅራት አለበት የሚሉ ሊቃውንት ዘንድ ኢማሙ ከጨረሰ በኋላ ብትቀራ ይመረጣል። ኢማሙ ፋቲሓን ጨርሶ ቁራን ሲቀራ ብትቀራ ይመረጣል። ነገር ግን በላጩ የኢማምን ድምፅ ከሰሙ ምንም ለመቅራት ነው በላጩ የኢማምን ድምጽ ከሰሙ ፋቲሃንም ቢሆን ዝም ብሎ ማድመጥ ነው። ለብቻ ሲሰገድ ነው ፋቲሃ የሚቀራው። የኢማሙ ድምጽ ካልተሰማ ነው ፋቲሃ የሚቀራው። ኪላፍ አለበት። አብዛኞቹ መቀራት አለበት ብለዋል። ኢማሙ ዝም ሲ ኢማሙ ፋቲሃን ጨርሶ ቁርአን ሲቀራ ነው ፋቲሃ መቀራት ያለበት። በላጩ ግን ከኢማሙ አልቡኻሪ፣ ሌሎችም የመረጡት የኢማም ድምፅ እስከተሰማ ድረስ ሁሉንም ማሙም ዝም ብሎ ነው ማድመጥ ያለበት። ማሙም ይቅራ የተባለው ኢማም ይቅራ የተባለው ማሙም እንዲያደምጥ ነው ማሙም ጮክ ብሎ ከቀራ አንተም ከቀራ ማሙም ከቀራ፣ ኢማሙ ጮክ ይበል የተባለበት ምክንያት ምንድን ነው? ለዚህ ነው ብኑ ተይሚያ ረሒመሁ ላ ተዓላ ሀዛ ሰፈሁን ትነዘሁ ንሁ ሸሪዓ ይላል። ሸሪዓችን አንድን ነገር ሲያዝ በዓላማ ነው፣ በምክንያት ነው። ኢማም ጮክ ይበል ያለው ማሙሞች ዝም ብሎ እንዲያደምጡ ነው እንጂ ማሙሞቹም የራሳቸውን ከቀሩ ኢማሙም ከቀራ ኢማሙ ለምን ይለፋል? ለምን ይደክማል? ያላንዳች ጥቅም ሸሪዓ አንድን ነገር ይደረግ ብሎ አያዝምና ኢማም ጮክ ብሎ ይቅራ የተባለው ማሙም ዝም ብሎ ማድመጥ ስላለበት ነው። የኢማሙን ካልሰማ ማሙም ይቅራ። ሩቅ ከሆነ ማይክ ከሌለ ያለ ድምጽ የሚቀራባቸው ላይ ኢማም ማሙም የራሱን ይቅራ። የኢማም ግን የሚሰማበት ላይ ማሙም ዝም ብሎ ማድመጡ በላጭ ነው። የመጨረሻው ጥያቄ በዛሬ ፕሮግራማችን ላይ፣ ውጡ አድርጌ ከባለቤቴ ጋር ስሜትን በማይቀሰቅስ መልኩ ወይም ከስሜት ነፃ በሆነ መልኩ ንክኪ ባደርግ ውጡ ማደስ ይኖርብኛል ወይስ እንዴት ነው?

ነቢዩ አለይ ሰላቱ ሰላም ከመንገድ መጥተው ከሚስቶቻቸው መሀል አንዷን ስመው ሰገዱ፣ ውዱ አላደረጉ ብለዋል። ባለቤቶቻቸው ከመንገድ መጡ፣ ከባለቤቶቻቸው መሀል አንደኛዋን ሳሙ፣ ከዛ በኋላ ሄደው ሰገዱ፣ ውዱ አላደረጉም ተብሏል። አው ላመስቱሙ ኒሳ የሚለውን የተወሰኑ ሰሓቦች አው በመንካት ፈስረውታል። ነገር ግን ባላችሁ ላመስቱሙ ማለት ግብረ ስጋ ግንኙነት ካደረጋችሁ ታተቡ ለማለት ነው እንጂ ሴትን ከነካችሁ ውዱ አድርጉ